ኢትዮጵያ ውስጥ የተፈጸመ ጋብቻ በአሜሪካን ኢሚግሬሽን ተቀባይነት ላያገኝ ይችላል። ዘጠና ቀን ውስጥ ጋብቻችሁ መፈጸም ይኖርበታል። ሰላም ሰላም፣ እንዴት ናችሁ? ኢትዮ ትራብሎች ነን። ከቪዛ ኢሚግሬሽን፣ ፓስፖርት፣ ዓለም አቀፍ እና ሀገር ውስጥ በረራዎች ጋር በተገናኘ የተለያዩ መረጃዎችን ወደ እናንተ እናደርሳለን። ሰብስክራይብ በማድረግ ቤተሰብ ሁኑ። ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ ያስቀምጡ፣ ላይክ አድርጉ። ዛሬ ያስኩላችሁ የአሜሪካን የጋብቻ ብቻ ቪዛ ምን ምን መስፈርቶች አሉት፣ እንዲሁም አስፈላጊ ዶክመንቶች እነማን ናቸው። አስር ወሳኝ የሚባሉትን የአሜሪካን የጋብቻ ብቻ ቪዛ ለማሟላት የሚያስፈልጋችሁን መስፈርት በዝርዝር ይዤላችሁ መጥቻለሁ። ኢትዮትራፕሎች ነን፣ አብራችሁን ቆዩ። በአሜሪካን 50ው ስቴት ላይ ኢትዮትራፕልን በዚህ ስልክ ቁጥር ላይ ማግኘት ይችላላችሁ። አብራችሁን ቆዩ። የአሜሪካን የጋብቻ ቪዛ ምን ምን መስፈርቶች አሉት? እንደሚታወቀው የአሜሪካን የጋብቻ ቪዛ ፊያንሴ ተብሎ ይጠራል። ኬዋን የቪዛ አፕሊኬሽን ስሙ ሲሆን በዚህ የቪዛ አፕሊኬሽን ላይ በርካታ መስፈርቶች አሉት። እነዚህ ወሳኝ መስፈርቶች መካከል አይ መቶ ሰላሳ አንድ የሚባለው በየግላችሁ የምትሞሉት ፎርም ነው። በዚህ ፎርም ላይ ደግሞ ማሟላት ያለባችሁ እያንዳንዱን ስቴፕ ማየት ይጠበቅባቸዋል። ለምሳሌ ማሟላት ካለባችሁ መስፈርቶች መካከል አንደኛው በፊያንሴ የቪዛ አፕሊኬሽን አይ መቶ ሰላሳ አንድ በግላችሁ የምትሞሉት ነው። ስለእናንተ ማንነት ስቶሪ የምትሰጡት ሲሆን በዚህ ስለእናንተ ማንነት የምትጠቅሱትን የቪዛ አፕሊኬሽን ላይ እያንዳንዱ መስፈርት ማሟላት ይጠበቅባቸዋል። ለምሳሌ በሜዲካ ሊሆን ይችላል። ከዚህ በፊት ያላገባችሁ መሆናችሁን የምታረጋግጡበት ወይም ከኢትዮጵያ ወይንም ደግሞ እዛው አሜሪካ ላይ ከምትኖሩበት አካባቢ ያላገባችሁ መሆኑን የምታረጋግጡበት ዶክመንት ነው። ባንክ ስቴት ኢንቨስትመንት ያስፈልጋቸዋል። እንዲሁም መኖሪያ አድራሻ እና ከወንጀል ነፃ መሆናችሁን የሚያረጋግጡ ዶክመንቶችን አያይዛችሁ የምታቀርቡት በአይ መቶ ሰላሳ አንድ ፎርም ላይ ነው። እነዚህን ዶክመንቶችን አያይዛችሁ ስታቀርቡ ለስቴት ዲፓርትመንቱ ማለት ነው። ስቴት ዲፓርትመንቱ ስለእናንተ ዩኤስአይ ነው የሚልከው ማለት ነው። የዩኤስአይ ደግሞ የናሽናል ገቨርንመንቱ ቀጥታ እናንተ ጋብቻችሁ እንዲፈጸም ወይንም ደግሞ የጋብቻ ቪዛችሁን አፕላይ አድርጋችሁ ፕሮሰስ እንድትጀምሩ መልሶ ለስቴት ዲፓርትመንቱ ያቀርባል። ስቴት ዲፓርትመንቱ ነው ለምትፈልጉት ሀገር ኤምባሲ የሚልክላችሁ ማለት ነው። ወደ ኢትዮጵያ ከሆነ ወይም ወደ ኤርትራ ከሆነ ወደ ተለያዩ ሀገራት ኤምባሲዎች እንድትልኩ የሚያደርጋችሁ የስቴት ዲፓርትመንቱ ውሳኔ ነው ማለት ነው። ስለዚህ ለስቴት ዲፓርትመንቱ ማቅረብ ያለባችሁ ዶክመንቶች ቅድም ላይ የጠቀስኳቸው ናቸው። እነሱን ዶክመንቶችን አሟልታችሁ ቀጥታ ወደ ስቴት ዲፓርትመንቱ ማምራት ይጠበቅባቸዋል። በመጀመሪያ ደረጃ ጋብቻችሁ ሕጋዊ መሆኑን የሚያረጋግጡ ዶክመንቶችን ማዘጋጀት ነው። በጋብቻችሁ ሕጋዊ መሆኑን የምታረጋግጡባቸው አንደኛው መስፈርት በሕጋዊ መንገድ በመንግስት ጋብቻ መንገድ የተጋባችሁ ወይንም ደግሞ በቤተ ክርስቲያን፣ በመስጊድ፣ ወይንም ደግሞ በቸርች የተጋባችሁባቸውን መስፈርቶችን ወይንም ደግሞ በቸርች በኩል የተጋባችሁ መሆን ለስቴት ዲፓርትመንቱ ማሳየት ይጠበቅባቸዋል። ከመፈጸሙ በፊት ማሟላት ያለባቸው። በሁለተኛ ደረጃ የጋብቻውን የሚፈጽመው አካል እድሜው ከ18 ዓመት በላይ መሆኑን ሙሉ በሙሉ አካላዊ ጤንነት ላይ መኖሩን የሚያረጋግጡ ዶክመንቶችን ማዘጋጀት ይጠበቅባቸዋል። ይሄ ከሜዲካል ጋር በተገናኘ እንዲሁም ደግሞ ከአካላዊ ወይንም ፍላጎት እንዳለው መቶ በመቶ አምኖበት ጋብቻውን እንደሚፈጽም የሚያሳዩ ዶክመንቶችን ማቅረብ በሶስተኛ ደረጃ ከዚህ በፊት ምንም አይነት ጋብቻ አለመኖሩን ወይንም ደግሞ በጋብቻ በፊት የተወለዱ ልጆች ካሉ ወይንም ደግሞ ከሌላ ቤተሰብ የተወለዱ ልጆች ካሉ እነሱን በጋብቻው ሰዓት ላይ ያሉት ዶክመንቶች መካከል ገብተው ማረጋገጫ ፎርም ማስጠት ይጠበቅባቸዋል። ለዚህም ደግሞ እውቅና መስጠት አለባቸው። ከጋብቻ በፊት የተወለዱ ወይንም ደግሞ በጋብቻ በኋላ ከተወለዱ የእነዚህን ዶኩመንቶችን ማሟላት ይጠበቅባቸዋል ማለት ነው። ሌላኛው ከንብረት ጋር በተገናኘ ከጋብቻ በፊት ያፈራችሁትን ንብረት ማሳወቅ ይኖርባቸዋል በየተናጥል። ይሄ ማለት ቅድም ላይ የጠቀስኩትን አይ መቶ ሰላሳ አንድ ፎርም ላይ የፋይናንሻል ማረጋገጫ ላይ እዛ ጋር አብራችሁ የምታስገቡት ፎርም ይሆናል ማለት ነው። በአራተኛ ደረጃ አይ 130 ፎርምን ለሪቪው ወደ ስቴት ዲፓርትመንቱ መላክ ይጠበቅባችኋል። ይህም በጠበቃችሁ ወይም ደግሞ በግላችሁም ይህንን ፎርም ከሞላችሁ በኋላ ወደ ኢምባሲ እንዲላክላችሁ ማድረግ ይጠበቅባችኋል። ባለቤታችሁ ወይም ደግሞ የትዳር አጋራችሁ ይህንን ፎርም በግሉ እንዲሞላ መሙላት እንዳለበት የሚያረጋግጥ ፎርም ለስቴት ዲፓርትመንቱ መልሶ እንዲላክ ስቴት ዲፓርትመንቱ ቀጥታ ወደ ኢምባሲ እንዲልከው ወይንም ደግሞ በኢሜይል እንዲላክለት ፍቃድ ማግኘት ይጠበቅባቸዋል። ይህንን አራተኛ ደረጃ ላይ ያለውን የስቴት ዲፓርትመንት ውሳኔ አግኝቶ ባለቤታችሁ ይህንን አይ 130 ፎርምን እንዲሞላ ማስደረግ ይጠበቅባቸዋል። አምስተኛ ደረጃ ከሚያስፈልጋችሁ መስፈርቶች መካከል የልደት ሰርተፍኬት፣ ፓስፖርት ሳይዝ ጉርድ ፎቶግራፍ፣ ፓስፖርት እንዲሁም ደግሞ የተለያዩ ዶክመንቶች ያስፈልጋሉ። እነዚህን ዶክመንቶችን አሟልታችሁ የአሜሪካን ኤምባሲ ቀጠሮዋችሁን ማስያዝ ትችላላችሁ ማለት ነው። የቀጠሮ ፎርማችሁን ከመሙላታችሁ በፊት እነዚህን ዶክመንታችሁን ወደ ባለቤታችሁ ወደ አሜሪካን በሚኖርበት ስቴት ዲፓርትመንት አብሮ ከዶክመንቶች ጋር እንዲያስገባ መላክ ይጠበቅባቸዋል። በስድስተኛ ደረጃ አይ 864 ፎርምን መሙላት ይጠበቅባቸዋል። ይሄ ፎርም የፋይናንሻል ማረጋገጫ ነው። ጋብቻችሁ ከመፈጸሙ በፊት ጋብቻችሁን የሚፈጽመው አካል የማስተዳደር አቅሙ ወይንም ደግሞ እሱ ያለበት ካፒታል መጠን በአይ 864 ፎርም ጋር ቅድም ከሞላችሁት አይ 130 ፎርም ጋር ተመሳሳይነት ያለው ሲሆን በዚህም በባንክ ስቴትመንት እንዲሁም በመኖሪያ አድራሻና የተለያዩ ንብረቶችን ማፍራቱን የሚያሳዩ ዶክመንቶችን አብሮ ማሳየት ይጠበቅበታል። ቢሆንም የሚፈጽመው የአሜሪካን ዜግነት ካለው ግሪን ካርድ ካለው እነዚህ ጋብቻዎችን አፕሩብ ለማድረግ ይቀላል ወይንም ደግሞ አፕሩቭ ለማድረግ ተቀባይነት ያላቸው፣ የዜግነት ወይንም የግሪን ካርድ ያላቸው ዜጎች የአሜሪካን ዜግነት ያላቸው ጋብቻቸውን የሚፈጽሙት ከሌላ ሀገር ሰው ጋር ከሆነ ይህንን ጋብቻ የአሜሪካ መንግስት፣ በባንክ ስቴትመንት፣ በፋይናንሽል ማረጋገጫ ውስጥ ማለፍ እንዳለባቸው ማሳያ ዶክመንቶችን ማቅረብ ይጠበቅባቸዋል። በሰባተኛ ደረጃ እንዲሁም ሙሉ አካላዊ ጤንነታቸውን ላይ እርግጠኝነት ወይንም ደግሞ የአካላ የሜዲካል ማረጋገጫ ዶክመንት ማቅረብ ይጠበቅባቸዋል። የሚያገባውም የባልና ሚስቶች እነዚህን ዶክመንቶችን በሙሉ ፈቃደኝነታቸው ላይ ጋብቻቸውን እንደሚፈጽሙ ማረጋገጫ ዶክመንት ከሜዲካል ማስረጃ ጋር በስምንተኛ ደረጃ ጋብቻው የሚፈጸመው በተለያዩ ቦታዎች ላይ ቢሆንም፣ ነገር ግን የሚኖሩበት ስቴት ዲፓርትመንት በፍርድ ቤት ቀርበው ማለትም በማህበራዊ ጉዳይ ፍርድ ቤት ቀርበው ጉዳያቸውን አስረድተው ጋብቻቸውን አፕሩቭ መደረግ ይጠበቅበታል። ጋብቻቸውን በአፕሩቭ ሲያስደርጉ ለምሳሌ በእምነት ተቋማት ሊሆን ይችላል፣ ወይም ደግሞ በመንግስት ተቋማት ሊሆን ይችላል፣ ወይም በቸርች በቤተ ክርስቲያን በመስጊድ ሊሆን ይችላል። ጋብቻቸውን የፈጸሙት እነዚህን ይህንን እነዚህ ቦታዎች ላይ ጋብቻቸውን ሲፈጽሙ በስቴት ዲፓርትመንቱ ጋብቻቸው ትክክለኛ ቦታ ላይ እንደተፈጸመ የሚያሳ የሚያሳዩ ዶክመንቶችን አቅርበው አፕሩቭ ማስደረግ ይጠበቅባቸዋል ደረጃ ሶስት ፎርሞችን ማስተካከል ይኖርባቸዋል ይላል የመጀመሪያ ከመጀመሪያ ጀምሮ እስካሁን ድረስ የመጣንባቸውን ዶክመንቶችን አይተናል እነዚህን ሶስት መስፈርቶችን በደንብ አድርገው ሪቪው ማድረግ ይጠበቅባቸዋል ወደ ስቴት ዲፓርትመንት ከመላካቸው በዘጠነኛ ደረጃ ከላይ ጀምሮ ያየናቸውን ፎርሞችን ሙሉ በሙሉ ካስተካከላችሁ በኋላ ለሪቪው ወደ ስቴት ዲፓርትመንት ከመላካችሁ በፊት እነዚህን ዶኩመንቶችን ማጣራት ይጠበቅባችኋል ይላል። አይ 130 ፎርም፣ አይ 129 ኤፍ፣ 864 ፎርምን፣ እነዚህን ፎርሞችን አሟልታችሁ መሆኑን እርግጠኛ መሆን ይጠበቅባችኋል ይላል። በኬ1 የቪዛ አፕሊኬሽን በጋብቻ የፊያንሴ ቪዛ አፕሊኬሽን ላይ እነዚህን ሶስት መስፈርቶችን ባለትዳሮች ወይም ባል ወይም ሚስት እነዚህን ፎርሞችን ማስተካከላቸውን የሚያሳይ ዶክመንቶች ፓርትመንቱ ከመላካችሁ በፊት እነዚህን ዶክመንቶችን ማጣራት ይኖርባችኋል። ምክንያቱም አንድ አፕሊኬሽኑን ካስገባችሁ በኋላ መልሳችሁ ሪቪው ወይንም ደግሞ ለማስተካከል መጠየቅ ስለማይችል በአስረኛ ደረጃ የአሜሪካን ስቴት ዲፓርትመንት በኬዋን የቪዛ አፕሊኬሽን ያ ማለት የፊያንሴ የቪዛ አፕሊኬሽን በዘጠና ቀን ውስጥ ጋብቻችሁን የምታደርጉ ወይንም ጋብቻችሁ በተደረገ በዘጠና ቀን ውስጥ እውቅና የሚያገኘው ከሁለት ዓመት በኋላ ቢሆንም ነገር ግን እነዚህ መስፈርቶችን አሟልታችሁ ለምትመጡ ሰዎች የተለያዩ ክፍያዎች እንዳሉ ገልጿል። እንደ ስቴት ዲፓርትመንቱ ወይንም ደግሞ እንደምትኖሩበት አካባቢ ማለት ነው። በስቴት ዲፓርትመንቱ ክፍያዎቹ የተለያየ ሊሆን ይችላል ገልጸንላችሁ ይችላል ማለት ነው። ስለዚህ አንድ ሰው እነዚህን ዶክመንቶችን አሟልቶ ጋብቻውን በአሜሪካን ማድረግ ይጠበቅበታል። በዘጠና ቀን ውስጥ በተጨማሪም ደግሞ ጋብቻውን በዘጠና ቀን ውስጥ ማድረግ ብቻ ሳይሆን የተለያዩ ዶክመንቶችን አሟልተው በአሜሪካን ካረጋችሁ በኋላ በምትኖሩባቸው ሁለት ዓመት ውስጥ የእናንተን ሁኔታ አጣርተው ጋብቻችሁን አፕሩቭ ያደርጉታል ማለት ነው። ያው ጋብቻችሁ አፕሩቭ የሚደረገው በዘጠና ቀን ውስጥ ሳይሆን በሁለት ዓመት ከሁለት ዓመት በኋላ ነው አፕሮቭ የሚያደርጉላችሁ ማለት ነው። ስለዚህ ጋብቻችሁን መፈጸም የምትችሉት ከሁለት የአሜሪካን ዜግነት ካላቸው አንደኛ በግሪን ካርድ ያለው አሜሪካ አሜሪካን ናሽናሊቲ የአሜሪካን ዜግነት ያለው ሰው ጋር ጋብቻችሁ መፈጸም ትችላላችሁ ማለት ነው። ስለዚህ ይሄንን ዶኩመንት አሟልታችሁ የጋብቻ ቪዛ አፕላይ ማድረግ ትችላላችሁ ማለት ነው። አሜሪካን ያላችሁ በሀምሳውም ስቴት ላይ እኛ ማግኘት ትችላላችሁ። ከጋብቻ ጋር በተገናኘ የተለያዩ መረጃዎችን በእኛ በኩል በዚህ ስልክ ቁጥር ማግኘት ትችላላችሁ። ኢትዮጵያ ላይ እኛለን የአሜሪካን ኤምባሲ ቀጠሯ ሲዘን እንዲሁም ወደ ተለያዩ ሀገራት የትራቭል ሂስትሪ አስተካክለን በርካታ የአሜሪካን የጋብቻ ቪዛ እንዲሁም የጉብኝት፣ የትምህርት፣ የስራ የቪዛ አፕሊኬሽኖችን በእኛ በኩል ማግኘት ይችላላችሁ። የኢትዮ ትራቭሎች ነን። አብራችሁን ስለሆናችሁ እናመሰግናለን። ሰብስክራይብ አድርጉ፣ ላይክ አድርጉ፣ ሼር አድርጉ፣ ለሌሎችም እንዲደርስ ማለት ነው። አብራችሁን ስለነበራችሁ እናመሰግናለን። መልካሙን ሁሉ በያላችሁበት ተመኘን። ፒስ